ሰላም ሰላም። ዛሬ መዳረሻችን ወደ ሰበታ ነው። ሰልጣኛችን እንግዲህ ከዚህ ቀደም ስልጠና ላይ አንዳንድ አስተያየቶቻችሁን አስተያየቶችን ሰጥቶን ነበረ። ዛሬ እሱ ጋር ነው የምንሄደው፣ ሰበታ ነው የምንሄደው። ዛሬ ወደ ሰበታ ጉዟችንን ጀምረን ኦልሞስት ወደዛ እየደረስን ያለ ነው እና እርባታዊንን ይመስላል። እንደምትመለከቱት በቃ እንደዚህ አድርጎ ጽድት አድርጎ አዘጋጅቶታል። ቤቱም አዲስ ነው። ከዚህ በፊት እርባታ ያልገባበት ቤት ነው። እኛ ደግሞ ስራችንን እንጀምራለን። እንግዲህ ሰልጣኛችን ባወቀው መልኩ በገባው መልኩ እጅግ ምርጥ አድርጎ አዘጋጅቶታል። ፓኬጁን ነበር የተጠቀመው። መኖን በዚህ መልኩ ይዘንለት ሄድናል። ሌሎች ደግሞ ከነዚህ ከቫይታሚን ከመመገቢያ ጋር ተያይዞ ደግሞ ሌሎች እቃዎችን ጨምረንለታል። በተመሳሳይ መልኩ እንግዲህ ስራዎቻችንን እንጀምራለን። የማያዳግም ስራ ነው ምንሰራው። ስንሰራ የማያዳግም ስራ ነው። በእርግጥ ብዙዎቻችሁ ፓኬጅ ብላችሁ እየጠየቃችሁን ያላችሁት ቤት አለን። እሺ፣ አመሰግናለሁ። በጣም በጣም ነው የማመሰግነው። ምክንያቱም በተባለው እኔ ችግር አጋጥሞኝ ነበር፣ ቤት አሰራር ላይ የነበረ ችግር ነበረ። ስልጠናውን መውሰድ እንዳለብኝ አውቄ ወደ ስልጠናው ቦታ ሄድኩኝ፣ እርማት ተሰጠኝ። እርማቱን እስክሰጥ የመውሰጃ ጊዜ እንኳን ደርሶ ነበረ። ባካች ተባበሩኝ ያልኩኝ ምንም ያለ ምንም ማቅማማት በእውነት አመሰግናለሁኝ። ቀን እስኪያልፍ ድረስ ተባብሮኝ ያው ዛሬ ቃላቸውን ጠብቀው ዶሮዎችን አስረክበውኛል። ዶሮ ከእኛ ጋር ከእናንተ ጋር ባናዝ ቤቱን አታስተካክሉልንም ወይ? ሳናውቅ ሌላ ቦታ አዘን ነው ምናምን የምትሉ ሰዎች አላችሁና ለእናንተ ደግሞ ፓኬጅ እያዘጋጀውላችሁ ነው የምንገኘው። አሁን ላይ ዶሮዎች ከኛ ኦርደር ለሚያደርጉ ብቻ ነው እየሰራ ነው ያለነው ይህንን ስራ ማለት ነው። ያም ክፍያ ጠይቀንበት ሳይሆን ከኛ ጋር ማዘዛቸው ልዩ ጥቅም እንዲያስገኝላቸው ዶሮችን ከመስጠት ባለፈ እንዲህም ደግሞ መሰራት እንደሚችል ለእናንተም ለማስተማር ለአርቢዎቻችንም ደግሞ እንደ ቦነስ የምናደርገው ነው። በቃ ከኛ ስለተጠቀሙ ብቻ ተጨማሪ ከሌላው በተለየ ይህን ማድረግ አለብን ብለን ስላሰብን ነው። ለኬሚካል ርጭትም ማወጣቸው ወጪዎች በነገራችን ላይ ብነግራችሁ ትደነግጣላችሁ ብዬ አስባለሁኝ። እውነት ለመናገር እኛ ሀገር ላይ የተለመደው የኬሚካል ርጭት የምጠቀምባቸው ማቴሪያሎችም እንዲሁም ደግሞ እንዲሁም ደግሞ ኬሚካሎቹም ራሱ እውነት ለመናገር እናንተ ልታገኟቸው የማትችሏቸው የኬሚካል አይነቶች ናቸው። ወጫቸውን ደግሞ እዚህ ጋር መግለጽ ስለማልፈልግ ነው እኛ ከማርኬቲንግ ጋር ከምንሰራው ጋር ስለሚያያዝ ነው። ከዚህ ጋር ተያይዞ እንግዲህ የኬሚካል ርጭት እያደረግን ነው የምንገኘው። ብዙዎቻችሁ ብዙዎቻችሁ ቤታችንን አስተካክልልን፣ ቤታችንን አደራጅልን በጣም ብዙ ጥያቄዎች እየመጡ ነው ያሉትና እንግዲህ እንደምታውቁት ሁላችሁም ከኛ ጋር ኦርደር የምታደርጉ ከሆነ ይህንን ፓኬጅ እንግዲህ ራሳችንን ሄደን ቦታው ድረስ የምንሰራው የምናስተካክለው አርቢው ቤት ካዘጋጀ ሌላው የእኛ ስራ ነው የሚሆነው። በነገራችን ላይ በቃ ይህን ያክል ነው እየሰራን ያለ ነው እና በተደጋጋሚ በቪዲዮቻችንም እየተመለከታችሁ ነው የምትገኙት እና ዛሬ ሰበታ ሄደን የሰራ ነውም ስራ በተመሳሳይ ይህንን ስራ ነው። በጣም ያለቀለት ቤት ነው በነገራችን ላይ። ብዙ ያስተካከልነው ነገር የለም። እንደሌላው እርባታ አርቢው ራሱ ባወቀው መልኩ እንደነገርኳችሁ ሰልጣኛችን ነው አብዛኞቹ ነገሮች ያውቃቸዋልና በዛ መልኩ አዘጋጅቷቸዋልና እኛ ደግሞ በተጨማሪ እጅግ ዘመናዊ የሚባል ኬሚካል ርጭት የማያዳግም ስራ ነው በነገራችን ላይ እየሰራ ነው። የማያዳግም ስራ ነው የማያዳግም ኬሚካል ርጭት ማለት ነው። በእርግጥ ቤቱ ብዙ ነገር ፈልጎ አይደለም። ቀለል ያሉ ኬሚካሎቹንም ብታደርጉለት መስራት የምችሉበት ነው። ነገር ግን ደግሞ እናንተም ነጻ ሆናችሁ ስራችሁን እንድትሰሩ እንዲሁም ደግሞ በዘመናዊ መሳሪያዎች ደግሞ እንደዚህ ኬሚካል ርጭት መደረጉ፣ አንዳንድ ጊዜ በማኑዋል እንደዚህ ስፕሬዎች የምትጠቀሙ ከሆነ ይሄ ረጨን ለማለት ብቻ ዙሪያው እንዞራለን እንጂ በበቂ ሁኔታ ሁሉም ቦታ ተዳርሶልን ያንን ነገር ስንሰራ አይታይም እና ኬሚካሉንም እንደምትመለከቱት እንግዲህ የሶስት ኬሚካሎች ውህድ ነው እየተጠቀምኩ ያለሁት እና ጠንከራ አደረግ ነው እዚህ ጋር ውስጥ ከረጨነው ውጭ ላይ የምንረጨው ጠንከራ አድርገነዋል። ሰዎች በጣም ሲተላለፉበት ነበረ። ከጎን ሌሎች ብዙ ሼዶች ነበሩበት፣ ዙሪያው ላይ ማለት ነው። ስለዚህ ይህን የበሽታ ስርጭት ምናልባት ከሌላ ቦታ ሰራተኛ መጥቶ ሊሆን ይችላል፣ የሆነ እቃው ተውሶ ሊሆን ይችላል። የሆነ የሆነ ነገር ንክኪ ኮንታሚኔት ማድረግ ወይም ኮንታሚኔሽን መሆኑ መጠኑ በጣም ከፍተኛ ነው። ስለዚህ ያንን ለመቀነስ ኬሚካል ርጭቱን በዚህ መልኩ አድርገናል። እጅግ በጣም ጠንካራ የሚባል ኬሚካል ርጭት ነው እዚህ ያደረግነው ማለት ነው። ስለዚህ ሰበታ ሄደን የሰራነው ስራ የመጀመሪያው ኬሚካል ርጭታችንን አደረግን። ውስጡንም ውጩንም ለሰዎች ራሱ የሚከብድ አይነት ኬሚካል ይረጨ ነው። በነገራችን ላይ እኔ ራሱ እየተፈተንኩ ነው ኬሚካል ርጭቱን ያደረግኩት፣ እየተፈተንኩ መተንፈስ እየከበደኝ ማለት ነው። ስለዚህ ይሄን ያክል ጠንካራ ያለ ኬሚካል በተለይ እነዚህ ማይክሮ ኦርጋኒዝሞችን ፓቶጂኖችን ለማዳከም የተጠቀምንባቸው መንገዶች ናቸው። እና እናንተም ደግሞ የዚህ እድል ተጠቃሚ እንድትሆኑ በነፃ ነው እያደረግን ያለ ነው። ምንም አይነት አምስት ሳንቲም ለዚህ ብላችሁ ክፍያ የምትከፍሉት ጉዳይ የለም። ከማጠብ ጀምሮ ቤቱን ከማስተካከል ጀምሮ ሰፊ የሆኑ ስራዎችን እየሰራ ነው የምንገኘውና እኛን ስለመረጣችሁ እኔን ስለምትከታተሉ ዶሮ እርባታን ስለምትወዱ መስራት ስለምትፈልጉ ከወዲሁ ላመሰግናችሁ ፈልጋለሁ። ግቢውን በተመሳሳይ መልኩ እንደዚህ አድርገን ረጭተነዋል። በእርግጥ እንዳልኳችሁ ብዙ በጣም ሪስክ ያለው ቦታ አይደለም። እርባታው ከዚህ በፊት አለመሰራቱ ሪስክ ያለው ቦታ ወይም ደግሞ በጣም ተደጋጋሚ ኬሚካል ርጭት ያስፈልገዋል የሚባልበት ቦታ አይደለም። ሆኖም ግን ሆኖም ግን ዶሮዎች ከመግባታቸው በፊት ኬሚካል መረጨት ስላለበት ዶሮዎቻችን በበሽታ እንዳይጠቁ ለማድረግ አካባቢውም ይህንን ይመስላል ውስጡንም ውጭውንም ጥሩ አድርገን የኬሚካል ርጭቱን አከናውነን ሰርተናል ማለት ነው እንደነገርኳችሁ ታዲያ ሁላችሁም ቤት መምጣታችን አይቀርም ሁላችሁም ቤት መምጣታችን አይቀርም የግድ ከኛ ከኛ ለምን ሳትጠቀመው አይደለም አላማችን ምንድን ነው አሁን እየተሰራ ያለውን የዶሮ እርባታ አሰራር መቀየር ነው ማዘመን ነው ስለዚህ ሁላችሁም ቤት እንገባለን በአንድም በሌላ። በዚህ ኬሚካል ርጭት አይደለም፣ በዚህ ኬሚካል ርጭት ብቻ አይደለም እርባታችሁ ውስጥ ልንገባ የምንችለው ከዚህ ሌላ በሌላ በሌላ ብዙ ጉዳዮች እናንተ እኛን ጠርታችሁ ልንመጣ እንችላለን እና እርባታውን አሁን ያለበትን እርባታ ማዘመን እንዲሁም ደግሞ አብረን ደግሞ የምንሰራባቸውን አጋጣሚዎች መፍጠር፣ እርስ በርስም ደግሞ መማማር ያስፈልጋል እና በደስተር ደግሞ በዚህ መልኩ እንደምትመለከቱት እንግዲህ በፓውደር መልኩ ደግሞ ቅድም በፈሳሽ መልኩ የረጨነውን አንደኛ ያንን እርጥበት ያለውን ነገር ለማድረቅና አድርቆም ደግሞ የበሽታ መከላከላ በተለይ ከዚህ ከፓቶጂኖች ማዳከም ጋር ተያይዞ በጣም በጣም ከፍተኛ ሁኔታ አሁንም ስፕሬ በምናደርግበት ሰዓት ያልደረስንባቸው ያልነካናቸውን ኬሚካል ርጭት ያልተደረገባቸውን አንዳንድ ቦታዎች ደግሞ በጣም በጣም ትንሽ የምትባል ቀዳዳ እንግዲህ ጭስ ወይም ደግሞ አየር በምን በምን ውስጥ እንደሚያልፍ ታውቁታላችሁ ለእናንተ አልነግርም ስለዚህ እነዚህ ሁሉ ቦታዎች እንኳን ገብቶ መርጨት የሚችል በደስተር አማካኝነት ፓውደር ዲስንፌክሽን ሜትር ተጠቅመናል ማለት ነው በምትመለከቱት መልኩ እንግዲህ እሱ ያስቀመጠበት ፊደሮችን ያስቀመጠበት ያስተካከለበት መንገድ ነበረ ያችን ትንሽ እየቀየር አደረግናት እና በተለይ ሄይቱን የፊደሮችን ሄይት ከግራውንድ ያለውን ከፍታ ያንን አስተካክለናል ሁለተኛ ደግሞ አጠቃላይ ሀውሲንግ ሌአውቱን ፍሎር ሌአውት ወይም ደግሞ አጠቃላይ የመሬቱን አቀማመጥ በተመለከተ ደግሞ መሬት ላይ የሚቀመጡ ግብአቶች መመገቢያ መጠጫ ፐርቾችን ደስቲንግ ባዞችን ኔስቶችን በተመለከተ ስታንዳርዳቸውን አስቀምጠን በሜትር አስቀምጠን እሱም ደግሞ አንድ እንዲሰራ ሳምፕል ሰተ ነው በጣም ጎበዝ የሚባል ዶሮ አርቢ በነገራችን ላይ በጣም በሙሉ ፍላጎት ነው ስራውን የሚሰራው። አንዳንድ ሰዎች አሉ፣ ገንዘብን ብቻ አስበው ስራውን የሚሰሩ ሰዎች አሉ። አዋጭ ነው አዋጭ አይደለም፣ ራስ ምታት የሚሆኑባቸው ሰዎች አሉ። አንዳንዱ ደግሞ ሆቢው ስለሆነ ወይ በቃ የሆነ ፍላጎቱ ስለሆነ ውስጡ ያለው ፍላጎት ስለሆነ አክሳሪ ቢሆንም ባይሆንም እስቲል ስራው ላይ ያሉ ሰዎች አሉ። ትርፍን ቢመጣም ባይመጣም ነገ ከነጎዳ የተሻለ ሆናለው በተሻለ ካፓሲቲ ብሰራው ፕሮፊታብል የመሆን እድሌ በጣም ከፍተኛ ነው ብለው የሚያስቡ ሰዎች አሉ እስካሁንም የሰሩ ሰዎች አሉ። ስለዚህ እነዛ ውስጥ መድበዋለሁ ብዬ የማስበው አይነት ዶሮ አርቢ ነው። ስልጠና ላይ ያለው ፍላጎት፣ ስልጠናው ላይ ያለው ተሳትፎ፣ ለነገሮች ምን ያክል ትኩረት እንደሚሰጥ ብታዩት በጣም ትደነቁበታላችሁ። እና አንዳንድ ዶሮ አርቢዎች አሉ አንጀታርስ የሚባሉ አይነት ዶሮ አርቢዎች አሉ። ከዚህ ዶሮ አርቢ ጋር አብሬ በመስራቴ የእኛን አገልግሎት ስለተጠቀመ ከወዲሁ ማመስገን እፈልጋለሁኝ። እንግዲህ የፊደሮችን እነዚህ ፊደር ሃንገር የምንላቸው ከእነሱ ጋርም ተያይዞ አጠቃላይ ሊያውቱን ሙሉ በሙሉ ሰርተነዋል። እንደምትመለከቱት እንግዲህ በሳምፕል ላይ ያስቀመጥኩት ሁሉንም አልሰራሁትም። እንግዲህ አርቢው ኔ ራሴ ያስተካክሏለሁ፣ እናንተ አትቸገሩ ባልሁ መሰረት በምትመለከቱት መልኩ አዘጋጅተነዋል ማለት ነው። የፊደሮችንም የድሪንከሮችንም አጠቃላይ ስታንዳርዳቸውን አስቀምጠናል ማለት ነው። ስለዚህ እነዚህ ሁሉ በነገራችን ላይ እኛ መተን ምን ብዙዎቻችሁ እንዴት ነው ማድረገው? ብላችሁ ትጨነቃላችሁ። ያን ሁሉ ለማስቀረት ነው። በነገራችን ላይ አሁንም የያዝኳቸው ብዙ ብዙ አዳዲስ ሀሳቦች አሉ። እርፍ የምትሉበት አይነት ስራ ለማዘጋጀት ብዙ ነገሮችን እያዘጋጀው ነው የምገኘውና በቃ አሁን ሀሳብ የሚሆንባችሁ ነገር፣ በጣም የሚያስጨንቃችሁን ነገር አንዳንድ ሰው ከፍዬስ በቃ ከፍዬ እንዲሰራልኝ እኔ እንደ ከማረገው ከማበላሸው ባለማወቅ ነገሮች ውስጥ ትልልቅ ሪስኮችን ከምቀበል ከፍዬ የሚል ሰው፣ አይ መክፈሉን ተወውና፣ ከእኛ ጋር ብቻችን የምታክል አገልግሎት ስለተጠቀምክ። በነገራችን ላይ ኦርደርን ፍላጋ አደለም እያደረግን ያለ ነው። እነዚህ አሁን ለብቻ እናወጣቸዋለን እነዚህን ስራዎች ለእናንተ ለማሳያ ነው። የእኛን አገልግሎት ስለተጠቀማችሁ ብቻ ነው እያደረግን ያለ ነው። አሁን ደግሞ ለብቻ ቀድም እንዳልኳችሁ ፓኬጅ ብለን እንጀምራለን፣ በቅርቡ ማለት ነው። የብዙ ሰው ጥያቄ ስለሆነ ማለት ነው። ከጫፍ እስከ ጫፍ ድረስ እንደው ተደራሽነታችን ትንሽ እየፈተነን፣ አቅም እያጠረን፣ የሰው ኃይል እያጠረን ነው እንጂ የማንደርስባቸው ቦታዎች የሉም። እና በጣም ብዙ መረጃዎችን ብዙ አዳዲስ ሀሳቦችን ወደ እናንተ የማቀርብላችሁን የሚሆነው ዶሮዎቻችንን አስገብተናል። ዶሮዎቻችንን አስገብተናል። በምትመለከቱት መልኩ የሶስት ወር ዶሮ ነው። አንድ ወር አንድ ወር ከአስራ አምስት ቀን ወረፋን የጠበቀው በነገራችን ላይ ይመስለኛል። አንድ ወር ከሳምንት ወይ አንድ ወር ከአስራ አምስት ቀን አካባቢ ይሆናል ይመስለኛል። የጠበቀው ያ ማለት የእኛ ዶሮዎች ደርሰው ነገር ግን አንዳንድ ስልጠናውን ከወሰደ በኋላ ይህ ሰልጣኝ ይሄ ዶሮ አርቢ ዶሮቹን ከመረከቡ በፊት ነበር ስልጠና ላይ የገባው። እኛ አንድ ዙር ስልጠና አራዘምንበት። ስለዚህ ማስተካከል ያሉባቸውን ነገሮች አላስተካከለም ነበረ። በተለይ ከአየር ዝውውር መስኮት ጋር ተያይዞ አካባቢው ላይ የተሳሳተ አይነት አመለካከት ነበረ። ለምሳሌ ብዙዎቻችሁ የዶሮ ቤት የሆነ ቦታ አይታችሁ ያንን ዶሮ ቤት ሄዳችሁ አካባቢያችሁ ላይ ተደግማላችሁ። ያ መሆን የለበት፣ ከፍተኛ ስህተት ነው የምሰሩት። ለአካባቢያችሁ የሚመጠን ስታንዳርዱን የጠበቀ ቤት ልትገነቡ ይገባል። በተለይ ግንባታ ላይ ካላችሁ አልያም ደግሞ የተገነባ ያለቀለት ቤት እንኳን ቢሆን ሞዲፋይ መደረግ ይጠበቅበታል ማለት ነው። ለአካባቢው እንዲሆን ማስታረቅ መቻል አለባችሁ። ይህ ዶር አርቢ ያደረገው ይህንን ነው። እንግዲህ ዙሪያውን እንደምትመለከቱት በምስራቅ በምዕራብም ያሉ ቦታዎች መስኮቶች እንደምት እስከ ጫፍ ድረስ ዝግ ነበሩ። ይሄ ደግሞ ለአየር ዝውውርም ለናቹራል ላዩትም ለዶሮቻችሁ ፖቶ ፔሬዱ ለማሟላት እጅግ በጣም አዳጋች ነው። ዶሮቻችሁ ናቹራል ቤቪየራቸው ፀሐይ መሞቅ የፀሐይ ብርሃን ማግኘት ለእንቁላል ለኤክሼል ስትሪንግዝ ወይም ደግሞ ለእንቁላል ቅርፊት ለማምረት በሁለተኛ ደረጃ ላይ የሚጠቀሰው የቫይታሚን ዲ3 ነው። ይህንን ሰፕሊመንት ይህንን ሰፕሊመንት ማግኘት መቻል አለባቸው። ይህን ቫይታሚን ማግኘት መቻል አለባቸው። ይህን ደግሞ ከፀሐይ ብርሃን ያገኙታል። እርግጥ ነው በፓውደር መልኩ የምናካተታቸውም የተለያዩ ቫይታሚኖች ይህንን ለማሟላት በኢንተርናሽናል ዩኒት እስከ አምስት መቶ እንዲሁም ደግሞ በየእድሜያቸው ቢለያይም ከ500 እስከ 1500 በሚሆን መጠን ተካተው በየእያንዳንዱ ፐፕሪሚክሶች ሊሆን ይችላል፣ በቫይታሚኖች ሊሆን ይችላል። እኛ በምንሰራቸው በምናስመንስ በምናስገባቸው ግብአቶች ውስጥ በተወሰነ በተወሰነ መጠን ይገኛል፣ ከፍተኛ ነው ባይባልም። ስለዚህ ለአካባቢያችሁ የሚመጥን አይነት ቦታ ማዘጋጀት ይጠበቅባችኋል ማለት ነው። ለአካባቢያችሁ የሚመጥን ቦታ ማዘጋጀታችሁ ከፍተኛ የሆነ ጥቅም እንድታገኙበት ያስችላል። ከእከሌ የታየ ቦታ እናንተ ጋር መደገም አይኖርበትም። አገራችን ላይ እንደምታዩ ተመሳሳይ የሚባል አይነት ዲዛይን ያላቸው የዶሮ ቤቶች ይበዛሉ። አንዱ ከአንዱ እያየ ስለሚሰራ አንዱ ከአንዱ እየኮረጀ ከአንዱ ከአንዱ ያ በጣም ፈጽሞ ስህተት ነው። ያ ሰውዬ የሰራበት መንገድ የተለየ ነው። ምናልባት አውቆት ሊሆን ይችላል፣ ሳያውቅ ሊሆን ይችላል። ስለዚህ እባካችሁን ማኔጅመንት አይደገምም። የዶሮች አያያዝ፣ የዶሮች እንክብካቤ፣ ዴይሊ አክቲቪቲያችን አይደገምም። የሆነ ሰው ስላደረገው እናንተ በተመሳይ መስራት የለባችሁም። ዋጋ ያስከፍላል። ፕሮዳክቲቪቲን ይገላል። የተለያዩ የበሽታ የመተላለፍ ዕድሎችን ይጨምራል። በሽታዎችን በቀላሉ መቆጣጠር አትችሉም። ስለዚህ ከዚህ ጋር ተያይዞ ዴይሊ ማኔጅመንታችሁንም በጠቅላላ ልታደረጓቸው የሃውሲንግ ስታንዳርዳችሁንም አጠቃላይ ደግሞ ዝርያ መረጣችሁንም በተመለከተ እውቀት ላይ የተመሰረተ ቢሆን የተሻለ ስራ መስራት የምችሉበትም አጋጣሚ ይኖራልና እዚህ ጋር ዶሮቻችን አበባ መስለዋል። በነገራችን ላይ አበባ የሆኑ ዶሮች ናቸው፣ ዩኒፎርሚቲያቸውን በተመለከተ ከዚህ በተጨማሪ ደግሞ እድገታቸውንም በተመለከተ። በነገራችን ላይ አንድ ለየት ያለ ነገር ልንገራችሁ። ምንድን ነው ለየት ያለ ነገር የምነግረን ካላችሁኝ፣ እኔ የማስረከባቸውን ዶሮዎች የሚጥሉት ኩስ በመጠንም በአይነትም ሌላ ቦታ አይታችሁት የማታውቁት ነው። እንግዲህ ዌስት ነው አይደለም? ይሄ ተረፈ ምርት የምንለው ነው። ዌስት ነው። ያንን ዌስት መልሰን ለአገልግሎት እንጠቀምበታለን። ነገር ግን ደግሞ ዶሮዎቻችሁ እንኳን ቤቱን ግን አይታችሁታል። ተመልከቱት ዙሪያውን ያለውን ቤት። ልክ አሁን ባልኳችሁ መሰለ ዝግት ያለ ቤት ነው። በነገራችን ላይ ምን አለ ይመስላችሁ? ሰዎች ቤቱን እያፈረሱ ሰማውኝ እና አንተ ያልከኝ ነገር ልክ ነው። ሰዎች ተቸግረው ቤቱን አፈረሱት። ግድግዳውን ተመልከቱት። አፍርሶት ነው አስተካክሎት ነው እሱ ቀንሶት ነው። ነገር ግን ያው ዙሪያውን በተመለከታችሁ ያው ዙሪያውን ብትመለከቱት ሁሉም ሰው ተመሳይ በሚባል ደረጃ የደረሰው የሰራው አንዱ አንዱን እያየ አንዱ አንዱን እያየ አንዱ አንዱን እያየ ኢቨን ሙያው ላይ አለን የሚሉ ሰዎች እንኳን ሪከመንድ የሚያደርጉ ሰጀስት የሚያደርጓችሁ የሃውሲንግ ስታንዳርድ ይሄ ነው። ይሄ መሆን የለበትም አካባቢው ወሳኝነት አለውና ሰዎች ሲቸገሩ አየውና አንተ ያልከኝ እኮ ከስልጠና በኋላ ያን ነገር ስረዳው ሰዎችን ሳይ ግድግዳውን እየቀነሱ ነው አለኝና፣ ምን ያክል ተጽዕኖ ሊያሳድር እንደሚችል እንግዲህ ቲዮሪ በሆነ መንገድ አይቶት ነው እሱ ፕራክቲካል በሆነ መንገድ ከጎሮ ቤቶቹ የሰማውና በዚህ መልኩ እንግዲህ ተኮርጆ አይሰራም። ሁሉም ስራ ሁሉም ነገር እኮ አይኮረጅም። የማይኮረጁ ነገሮች አሉ። ዶሮ እርባታ ላይ ኮርጆ መስራት ኪሳራን ያመጣል፣ ውጤታማነትን ይቀንሳል። ኮርጆ መስራት ከጠያቂነት ወደኋላ እንድቀሩ ያደርጋል። ጠያቂ እንድትሆኑ አያደርጋችሁም። ለምን ከሆነ ሰው ያያችሁትን መድገም ከሆነ ለምን ፐርፐዝ ነው እንደዛ የተደረገው የሚለውን ጠያቂ መሆን መቻል አለባችሁና፣ ለዛሬ ሰበታ ድረስ ሄደን የሰራነው ስራ ይህንን ይመስላል። የሰልጣኞቻችንን እንግዲህ አስተያየት ደግሞ ትሰሙታላችሁ። ሰላም ሰላም፣ ክብራትና ክብራት ተመልካቾቼ፣ ዛሬ ወደ ሰበታ ኔር ነው እንግዲህ ሰልጣኛችንን። ከዚህ ቀደም ባለው አስተያየት የመጨረሻ ዙር ዘጠናኛ ዙር ሰልጣኛችን ነው። አንድ ሺህ ዶሮዎችን ከጀርባችን የምትመለከቷቸውን አንድ ሺህ ዶሮዎች ተረክቦናል አስረክበናል። አብዛኛውን ነገር ሰርቶ እሱ አጠናቆታል። ምንም የተለፋበት አይነት ስራ አይደለም። ኬሚካል ርጭት ብቻ ነው አድርገን የገባ ነው። ተሞክሮ አለው፣ ልምድ አለው። ከዚህ ቀደም ገንቢ ገንቢ የሚባሉ ሀሳቦችን ለግሶኝ ነበረ። እና ደግሞ እዚህ ስንመጣ ደግሞ ከአጋዥም ነው። የተለያዩ ቦታዎች ላይ የተለያዩ ዶሮዎችን ስናስረክብ በመታዘብ ቆመውን የሚመለከተዋል። ስራው የስራው ባለቤት ሌላ ሰው እንደሆነ ማለት ነው። ነገር ግን እዚህ ስንመጣ ያየ ነው፣ የተለየ ነገር ነው። ትህትናም ታታሪነትም እዚህ እርባታ ውስጥ አለ። እንግዲህ ስለሰራ ነው ስራ ደግሞ ከኔ በበለጠ ሰልጣኛችን ስለሰራናቸው ስላስረከብናቸው ስራዎች ወይም ደግሞ ቃል ስለገባ ነው ስራ በተወሰነ መልኩ ቢሆን አስተያየት ይሰጠናል። እሺ፣ አመሰግናለሁ። በጣም በጣም ነው የማመሰግነው። ምክንያቱም በተባለው እኔ ችግርም አጋጥሞ ነበር። ቤት አሰራር ላይ የነበረ ችግር ነበረ። ስልጠናውን መውሰድ እንዳለብኝ አውቄ ወደ ስልጠናው ቦታ ሄድኩኝ። እርማት ተሰጠኝ። እርማቱን እስክሰጥ የመውሰጃ ጊዜ እንኳን ደርሶ ነበረ። ባካችሁ ተባበሩኝ ያልኩኝ ምንም ያለ ምንም ማቅማማት በእውነት አመሰግናለሁኝ። ቀን እስኪያልፍ ድረስ ተባብሮኝ ይኸው ዛሬ ቃላቸውን ጠብቀው ዶሮችን አስረክበውኛል። ቀሪ ነገሮችንም የምክር አገልግሎት ሰጥተውኛል። አሁንም ከጎኔ እንደሚሆኑ ቃል ገብተውልኛል። ከምለው በላይ ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ የተሻለ ነገር ሰርቶ ደግሞ እኛም ሰርተን ተባብረን ለውጥ የምናመጣበት ጊዜ እና ዘመን ያድርግልን። አመሰግናለሁ። እኔም በጣም አመሰግናለሁ።